ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ በአጭር ቪዲዮ ነው የመጣሁት። ዛሬ የመጣሁት ዋናው ጉዳይ ምንድን ነው? ኮፒ ስልኮች እኛ ሀገር ላይ በጣም በስተዋል። እኛና ያው ደሀ ሀገሮች ላይ በብዛት ይገባሉ ተመሳስለው። ዛሬ ደግሞ ማሳያችሁ ልክ ሳምሰንግ ስልክ ነው። ስክሪኑ ላይ ዲስፕሌይ የሚያደርገው ልክ እንደምታዩት ኤስ 24 አልትራ ፋይፍጂ ብሎ ነው የመጣው። ይህም ብቻ አይታችሁ ስልክ የሚገዙ ከሆነ ተሸውዳቸዋል። ምክንያቱም ጽሑፉ ዲስፕለይ የሚያደርገው ይህን ይሁን እንጂ ኖርማል ኤስ24 አልትራ 5ጂ ስልክ አይደለም ማለት ነው። ይህን ስልክ ለመለየት ብዙ አይነት መንገድ አለ። ግን በጣም በጣም በሚገርም ሁኔታ በደንብ ነው የሚያስታውቀው። ምናልባት የማያውቁሎ ሰዎች ሊኖሩ ይችላሉ። ሁሉም ያውቃል ማለት ከባድ ነው። ግን ለመለየት በጣም ቀላል ናቸው እነዚህ ስልኮች እንደምታዩት እንግዲህ ፊት ለፊታቸው እንደዛ ይባል እንጂ ጀርባቸውን አዙረን ስናያቸው ሌላ ታሪክ ውስጥ ነው ያሉት። ልክ እንደምታዩት እንግዲህ ያው ይሄ ተሰባብሮ ነው። ባይሰባበርና አዲስ ሆኖ ቢሆን ኖሮ ደግሞ ምናልባት ለማያውቅ ሰው እውነትም እንደዛ ነው እንዲህ ሊል ይችላል። ኤስ 24 አልትራ ሊመስል ይችላል። ግን ከኤስ 24 አልትራን የማያውቅ ሰው ወይም ደግሞ አይቶት የማያውቅ ሰው ካልሆነ በስተቀር ይህን ስልክ በደንብ ያንን ስልክ ያየ ሰው መለየት ይችላል ማለት ነው። ስልኩ ምንም ከምንም አይገናኝም ማለት ነው። ኮፒ ብቻ ሳይሆን ሀይ ኮፒ ነው፣ በጣም ኮፒ ነው። ኮፒ ስልክ ይኖራል የሚመሳሰል ለመለየት የሚያስቸግሩ ሊኖር ይችላል። ይሄ ግን በቀላሉ የምንለየው ነው። እንደዚህ ደግሞ ስንከፍተው መክፈል ላይቻል ይችላል ስንገዛ። ነገር ግን ከሰዎች ላይ ስንገዛ ጥንቃቄ እንድናደርግ ነው ይህን ቪዲዮ የሰራሁት እንግዲህ እንደዚህ አይነት ስልኮች ለመለየት መጀመሪያ መጠቀም ያለብን ነገሮች ሊኖሩ ይችላሉ። እንዲህ መክፈት ሳይሆን ከመክፈታችን በፊት ልክ እንደምታዩት እንግዲህ ይህ ስልክ ካሜራው ላይ ያለው እዚህ ላይ ያለው እና ውስጡ ከፍተን ስናየው በጣም አይገናኝም። አንድ ካሜራ ነው ያለው። ከዛ ልክ እንደምታዩት እዚህ ላይ አምስት ካሜራ ያለው መስሎ ነው የተሰራው። ግን እንኳን አምስት ካሜራ ሁለትም የለውም ማለት ነው። ልክ እንዳያችሁት አንድ ነው። በጣም ጥንቃቄ እንድታደረጉ ነው። ገጠር አካባቢ እየወሰዱ ከአስር ሺህ ብር በላይ እንደሚሸጡት ይህን ስልክ የ ነገረኝ ሰው ነበረና፣ እየገረመኝ ነበር እና ስልኮቹ በጣም ኮፒ ናቸው እንኳን አስር ሺህ ብር ሊያወጡ ምንም ሶስት ሺህ ብርና አራት ሺህ ብር እንኳን የማያወጡ ስልኮች ናቸው። ጂቢያቸው አምስት መቶ ምናምን ሊል ይችላል ሁለት መቶ ምናምን ጂቢ ሊል ይችላል። ግን ምንም ኤጅ ጂቢም ፎር ጂቢም ላይዝ ይችላል ፋይል ስንጭንበት። ከዛ በተረፈ ደግሞ ባትሪያቸው ልክ እንደምታዩ ተበያጅ ነው። ይሄ ባይዘው እኔ ቀይሬው ነው ባትሪው አብጦ ወይም ደግሞ አልሰራ ብሎ ሌላ ተቀይሮ ለነም ወደፊት ተሰርቶ ነው። ስለዚህ ልክ እንደምታ ጽሁፉ ሌላ ነው። ከኋላው ከጀርባው ሌላ ነው። ፊት ለፊቱ ኤስ 24 አልትራ ስክሪን ላይ ዲስፕላይ የሚያደርገውን ብቻ አይተን ከገዛን ስልክ እንሸወዳለን። ስለዚህ ማጣራት ይኖርብናል። በአሁኑ ሰዓት ብዙ አጭበርባሪ በስቷል። ከዛ አንጻር እንደዚህ አይነት ስልኮችን ጥንቃቄ እንድታደረጉ ነው። ኤስ 24 አልትራ ምን እንዳይመስል በፎቶ መጨረሻ ላይ ቪዲዮ ላይ ያስቀምጣላቸዋለሁ። እንግዲህ ኦሪጂናሉ እና ፌኩን ስልክ የምንለይበት የተለያዩ መንገዶች አሉ። ወደፊት እንግዲህ ይሰራለሁ ስለነሱ ፌኩና ኦሪጅናል የምንለይበት መንገዶች ሳይፈታ እንደዚሁ የምንለይበትን መንገድ እሰራለሁ ማለት ነው። ቪዲዮን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። እስቲ እናንተም በዚህ ላይ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። መልካም ጊዜ ሆንላችሁ። ቻው